ትንሽ ያልጠበኩት የሚመስለኝ እኔ አንዳንዴ ያራዳ ልጅ ፊት ከእንደዚህ አይነት ግብረ ገብ አስተዳደጋ ይራራቅብሃል አልገጠመልህም ገጥሞ ብትመጣ ደስ ይለኛል የመድረክ ላስ ነው እስኪ አቡ ሱራፌል ወይዬ የትኛው ነው አቡ ይሻልሃል ወይስ ሱራፌል ብስራት ሱራቡ ሱራቡ ሱራቦ ደስ ይላል። መጀመሪያ ላይ ከቤተ ክርስቲያን ነው አስተዳደግ፣ ቤተ ክርስቲያን ውስጥ ነው ያደኩት ማለት ይቻላል። የቦሌ ተብራን ቅድስት ማርያም ቤተ ክርስቲያን ሰንበት ትምህርት ቤት ነው። በዚህ አጋጣሚ ሰንበት ትምህርት ቤት ይሄን በጣም አመሰግናለሁ ማለት ሰንበት ትምህርት ቤት መማር ማለት ስለራስ፣ ስለሀገር፣ ስለቤተ ክርስቲያንም በቃ መልካም ዜጋና ብቁ ዜጋ የምትለው ሰው የሚፈራበት ቦታ ነው። እንደውም የኢትዮጵያ ቅርስ ነው ሁላ ማለት ይቻላል። የዛ ማለት ብዙ ነገር እንድታቃርጓል። አዎ፣ እዛው ነው የጀመርኩትም እንደዚህ ተውኔቶች፣ መጽሐፍ መስራት ምናምናም። ስለዚህ ለዚህ ከትንሽ ለመነሻ በጣም ጠቅመሃል ማለት ነው። ከዛ ማደግ ቤተክርስቲያን፣ በጣም በጣም ግን ዝም ብዬ ኳ አልምርህም ማለት ዝም አድግ ያለው ብለህ ማደግህን ማረጋገጥ የምንችለው መቼ ቤተክርስቲያኑ ሲታደግ የግዕዝ እውቀት በመጠኑም ቢሆን ይኖራል ብዬ አስባለሁ። በ በግዕዝ ትንሽ ነገር በል። አንተ ውእቱ ብቻ ነው የምችለው አልዋሽ። ይሄን ምን ምን የለም እንዴ? ምን አንተ ውእቱ፣ አንተ አንተ ውእቱ፣ አንተ ውእቱ ነው። አንተ ኩልክሙ ኩኑ በበቤት ክሙ ወርእዩ ለዘንተ መርሃ ግብር ሰይፉ ምስሌ ይትዛነይ ወአንትሙ ርእዩ እንግዲህ ካበላሽ ኩብትም ብላል። እስቲ ቆይ የሰማሁት መርሀ ግብር መርሀ ግብርና ሰይፉን ከሰማሁ ሳገጣጥመው በየቤታችሁ ሆናችሁ በሰይፉ በኤቢኤስ የመዝናኛ ዝግጅት ተደሰቱ ያልክ ይመስለኛል። አዎ፣ እያያችሁ ተፈስሁ ልበሏ ተደሰቱ። እንዲህ አይ፣ ጥሩ ነው አይደል? እኔ እኔ ትንሽ ወይ ሰው በኖረ ኖሮ ያጨበጭቡል ነበር። ፊትህ በቃ የሆነ አለ አደለ ወይ፣ ገጸ ባህሩ ይመስለኛል አሁን። ብዙዎች ዝም ብዬ ሳስብ የታክሲ ሾፌር የምትመስላቸው ይመስለኛል። አዎ አንዳንዱ ይመስለዋል። እንደውም የሆነ ጊዜ እየተቀረጽን እየነዳው ነበረ ታክሲና፣ የሆነች ልጅ መኪና እየነዳሽ መታ ወይኔ አቡ የእውነት ሾፌር ነህ። እዛ ላይ መስሏት ነው ማለት ነው። እንደዚህ የሚመስላቸው ሰዎች አሉ። በቃ የሌለ ዱርዬ ምናምን አይነት ሰው እመስላችኋለሁ። ብዙዎች ግን በተከታታይ ቲቪ ድራማ ዘጠነኛው ሺህ ላይ የተደረገበትን አጋጣሚ ታስታውል። ክሮቹ ጋር አብረን ከዚህ በፊትም ከወንዴ ጋር በትምህርት አጋጣሚ ምናምን ተገናኝተ በዚህ አጋጣሚ በጣም ላመሰግነው እወዳለሁ። ማለት ብዙ ነገር ሰፖርት ስለሚያደርገኝ ስራ ይገናኛል። በትምህርት ቤት አለ እንደ ሁሉም ሰው ገጸ ባህሪው ላይ ብቻ አይደለም፣ እዚህ ራሱ አቡ የመጣ ነው ይመስለኝ። አቡ አይመጣም? ያው የአንተ ካራክተር ከመደበኛው ህይወት ጋር መለየት ማትችሎ ይመስለኛል። አዎ፣ ከጓደኞች ጋር ስትግባባ ይሄ የጨዋው ሱሬ ይመጣል ወይንስ ይሄ አልምጥ፣ በቃ በየነገሩ ነገር እያጣመመ ሙዲ የሚይዘው አቡ ነው የሚመጣው በእለተ እለት ህይወት ላይ

እና ምን ምን የተለየ ነገር አለው ታዲያ? ምን ምን የተለየ ነገር አለው? አቡሻ አጠገብሷል እንዴ? የለም፣ አውራ ባህል በቃ በጣም በደስታ ነው ማወራው። የቤት ልጅ ተገኘ። የቤት አረ ሰይፉ ምን ሆናል? ዘንድሮ እኮ የውጭ ልጅ ነው ብርቅ እንዳለ፣ የቤት ልጅ አረሉ እንዴ? ማለት ምን ማለት አለው? በቃ ሁሉም የቤት ልጅ። ምን የተለየ ነገር አለ? ኖ ኖ ኖ፣ በኮሮና ምክንያት ቤት ውስጥ ስለገባች አይደለም እኮ የቤት ልጅ አልኩ። ከኮሮናው በፊት እሷ የቤት ልጅ ነች እና በቃ በጣም ኃይለኛ ሙድ ላይ ነው ያለሁት። በቃ ኮንግራ በለኝ። እሺ ኮንግራ፣ ምኑ ነው ንገረኝ። ግራ አጋባኝ እኮ ስማ። በዚህ ላይ ደግሞ ድንግል ነች። ምንም አይነት የጉዞ ማለት ታሪክ የላትማ። ከዚህ በላይ በቀጠል አልቻልኩ። ምንም አይነት የጉዞ ማለት እነዛን ሰዎች አይቶ መለየት እኔ፣ ቆይ ይታወቃለሁ ባትታወቅ እኮ ነው የሚገርምህ። እንዲህ ብለህ የምትሄድ ነው የሚመስለው። ይህን ከመለስክ ሸዋፈራው ደሳለኝ መሰለኝ። ሊሆን አይችልም። እንዴት አወቅህ? እንደዛ አልክ። እንዲሁ ስጠረጥር። አንተ ኃይለኛ ፖሊስ ነው መሆን ያለብህ። ግን ኧረ ወይኔ በጣም በጣም። ግን አይ ጥሩ ሰው በትከሻውም ያቅ ከሱራፌት ጋር አብራችሁ አንድ ሰንበት ትምህርት ቤት ነበራችሁ? አዎ። አንድ ሰንበት ትምህርት ቤት የተማርነው ቦሌ ሆተብራን ቅድስት ማርያም ቤተ ክርስቲያኑ ሰን ሱራፌል ብስራት ማለት ለኔ አስተማሪ፣ አራያይ በጣም ብዙ ነገር ነው እና እሱ ነው የኮተኮት ያሳደገኝ። በጣም ጎበዝ ልጅ ነው። በዚህ አጋጣሚ ድርሰቶች ምናምን ይጽፍ ነበር ሰንበት ቤት ውስጥ ና ዳይሬክት ያደርገኛል ምናምን ነገርና እሱ ሳይኖር ሲቀርብ ደግሞ እኔ ዳይሬክት እንዳደረግ ራሱ እድል ይሰጠኝ ነበር። ከዛ ያው አንድ ላይ ተማርን። በዚ አጋጣሚ ራሱ ወደዚህ ሙያ እንድገባ ያደረገኝም እሱ ነው። ኦዲሽን ነበረ አብራችሁ ተፈተናችሁ? አብረን ሳይሆን የተፈተን ነው። እሱ ኦልሬዲ ከዛ በፊት ከዘጠነኛው ሺህ በፊት ብዙ ሁለት ፊልሞች አሉት። በእሱ አማካኝነት ያው እሱ ታወቅ ነበር፣ ፌመስ ነው። አንቺ ነሽ አዲሷ እኔ ነኝ አዲሷ። እዛ ክን ውስጥ እኔ ነኝ አዲሷ። ስለዚህ ኦዲሽን ተፈትነች ገባሽ። በቃ በዛው ቀጠለ። አዎ ኦዲሽን ነበረ። ፒያሳ አካባቢ ነበር ኦዲሽን። ባልቲ በቃ በጣም አጋጣሚዎች ጉዳይ ነው። ኦዲሽን ትወሰርኩኝ፣ እንግዲህ ይሄኔ መሰለ ቤተሰብ ተቀላቀልኩላለ ያው ትጫወታለህ፣ እንደ ኢንቫይሮንመንቱ ነው። ወሬ ሲወራ ሲሬስ ታወራለህ፣ ጨዋታ ምናምን ሲሆን ትጫወታለህ፣ ትቀልዳለህ። እስኪ እዚሁ ለምሳሌ እኔ ጓደኛ ከሚደውሉት መሃል አንዱ ልሁን፣ ልደውልልህ። ሄሎ አቡሻ! አቤት፣ ምን ላርግ? ደግሞ አንተ አትሰልች እንጂ ተው እንጂ እኮ ነገረኛ። እሺ አቡሻ፣ አንተ ጠጋ ስለምትል ነው ለመረጃ። እሺ እኔ ምል ኮሮና በመሳሳም ይተላለፋል እ ማለት መሳሳም ምን ትንፋሽ ምናምን የለውም? ትንፋሽ አለው ትንፋሽ በደንብ ይሄ ያለው ማለት እና ስለ ከበደ ነው ማለት ይተላለፋል። ሰይፉ እንደዛማ ከሆነ ትንሽ ከበድ ይላል። ይሄ አካላዊ ርቀትን ጠብቀ ብታደረጉ አይሻልም? አካላዊ ርቀት ጠብቅ መሳሳምን እንዴት በስትሮ ምናም ሞክረ በስትሮ